እንዴት መሰለሽ? አካኪ ዘራፍ የተባለው ይሁን ነጮች በአሰብ በኩል አድርገው አድዋድ መጡ። ከዛ አባቶቻችን የዛኔ ሽመላቸውን ይዘው ከታንክ ጎን አካኪ ዘራፍ እምቢ ላገሪ ወንድ አውር አካኪ ዘራፍ ቤ አካኪ ዘራፍ ፉከራ ነው ይሄ። ነጮች እንዴ

እንግዲህ ተበላሾች ተመልከት ተመልከት ይህ የትልቅ ሰው እኮ ነው ዴዚ የሰላሳ አመት እኮ ነው አንቺ እድሜ ስንት ነው ሜክፕ ከሰላሳ አመት በላይሁሁሁ ሜክፕ ሊፕስቲክ ጃፕስቲክ እነሆ ሴቶች ከሰላሳ አምስት በላይ የሚጠቀሙት ነው። ፊታቸው ሲጨማደድ በጭንቀትና በሀሳብ ኑሮ ሳይሞላላቸው ሲቀር ትዳራቸው ተበትኖ ልጆቻቸው ተበትነው ሲቀሩ ፊታቸው ላይ ያለውን ማዲያት በሆልዲያውን አንዴ የሚጠቀሙት ነገር ነው። አንቺ እንዴት በሀያ ዓመትሽ ሜካፕ አንቺ ነጃት መዋመን ነሽ የዚህ ውትቡት አዳምጭኝ፣ ከሰላሳ ዓመት በላይ ነው ከንፈራቸውንም መቀባት የሚችሉት። በተለይ በተለይ ከሰላሳ ዓመት በላይ ያሉ ሴቶች ነገረኛ ናቸው። ሲያወሩ እረፍት የላቸውም። አፍራ ስለሚደፍቀው ከንፈራቸው እንዳይጠቁር የሚቀቡት ነገር ነው እንዲህ

ይሄ ልጁ አስክሯታል። ጊዜ እንዳትማሪ ያረጋት ወሎ ገራ ገር የታለ? ወሎ ገራ ገር ተጣላችሁ ኖት? ጉዳ ወሎ ገራ ገር ኖት ጉድ! እሱ ቢዲ ኡ ሶሪ ጥሩ አይደለም። ወሎ ገራ ገር በጣም ባልጌን። ተመስገን አምላኪ ከሱ ጋር ከተለያየች፣ አሁን ደግሞ ከዛ ትግሪ ጋር ጣላታለሁ። በቃ ወደ ትምህርቷ ትኩረት ታደርጋለች አለች ዴዚ። ያለፈላት ማለት እኔም ማለፈልኝ ማለት ነው። ሆሊ አሁን ላንቺ አይደለም፣ ህዝብ እየሰማችሁ፣ ይች ልጅ እናቴን ፍቅር ምናምን ከሚባለው ነገር ውጭ አረጋት እና ትምህርቷል። ተስፋዬ እሷ ጋር ይሆናል። ተምራ ስራ ይዛ ነገ ጧት ትረዳኛለች እናቴን። ቀልዳላችሁ ምንድንንሳረኖት ሀና የምትባለው ፊቷን የምታቀላለ እንዳልቦልክሽ

ወንድ የሆነ በእንግሊዝኛ የሚነግራት ሆዴ እና ጂጂ መካከል ገብቼ እንደበጠበጥኳቸው ባልበጠብጣችሁ፣ ፑ ምን አለ ደምስ የበሉ ፊታችሁን አታቅሉ። ያለ እዚህ ሴዝ ኖርማል አገባኛም ስቶፕ ይላሉ። እዚህ ፊታቸው የሚያቀል ፊታችሁን የምታቀሉ አይቻችኋለሁ። ስቶፕ ስቶፕ ይላሉ። እናንተ ህይወታችሁ ተበትኑ። የሰውን ህይወት እንደ ፊልም ማየት ደስ ይላችኋላ። ባይዌይ አያጂቦ ኒ ትምህርት ቤት ጥዱ ነው። ዋናው ትምህርትሽን ነው። በኋላ ክረምት ክረምት በኋላ አዲስ ሜጀር አለኝ። ጉድ ጉድ በፊት ነው በፊት ሳይኮሎጂ፣ አሁን ብዝነስ

ደንደን ያለች ናት። አቋሟን ብታያድረው፣ አቋም አረማመዱ እሷ ትራመደው፣ ዴዚ መሬት ላይክ እርምጃ እንዴት ነው በእናታችሁ? ዶት ዶት ሪኮስት አርግ ግቢ፣ በጣም ብራም ጨላም ምናምን ነገር ነች

አጅህ ቦሎ የመላጣል ረ የምትሳደጉ ሰዎች ግን ስድብ ምናምን